እነሱን እመቤታችን እዚህ ተገለጠች ምናምን ብሎ ይደንስና ሁላችንም ደነገጥ ነው። እውነት ለመናገር እና በጣም ነው የደነገጥ ነው። በካሜራም ተቀርጾ ነበር የተወሰነ እና የማህፀን ካንሰር ተብዬ ነበር እና እምነቷን ይዛ ሊመታ ነበር ካህኑ ታርደውበታል እዚህ ቦታ ላይ እስር ቤት ውስጥ ከገቡት መካከል አንደኛው ሊሞሸር ሶስት ቀን ብቻ ነበር የቀረው ሶስት ቀን አካባቢው ያው የአንድ እምነት ብቻ ተከታይ ናቸው ያሉበት ሰባት መግል በውድሻ አለ በማህፀንሽ ያን በኦፕራሲዮን ነው የምናወጣው አሉኝ። ዛሬ ከናዝቤት ቤት ቅዱስ ገብርኤል ካቴድራል ወደ ታላቋና የብዙዎችን ጥያቄ ወደመለሰችው ወደ ስዕለት ሰሚዋ በመባል ወደምትታወቀው ቂልጦ ቅድስት ማርያም ገዳም ጉዞ እናደርጋለን። በዚያም እመቤታችን ለህዝቡ ሁሉ ተገልጣ የታየችበት ቦታ፣ እንዲሁም ገዳሟ ያሳለፈቻቸውን አስጨናቂ የመከራ ጊዜያቶችን፣ የሚደንቅ ታሪኳን ቦታው ላይ ሄደን በማስረጃ እንመለከታለን። ወደዚያች ገዳም አብረን እንጓዝ። ከመዲናችን አዲስ አበባ 221 ኪሎ ሜትር ከተነሳንበት ከናዝሬት አዳማ ደግሞ 235 ኪሎ ሜትር ርቀት ላይ የምትገኘው የዚች ገዳም አስደናቂ ታሪኳን በጥቂቱ እናስቃኛቸዋለን። እስከ መጨረሻ ከተከታተላችሁት በእጅጉ ታተርፉበታላችሁ። አብራችን ቆዩ። ቂልጦ ፍኖቶ ሎዛ ቅድስት ማርያም ገዳም ትባላለች። በስልጤ ዞን ውስጥ በአዘርነት በርበሬ ወረዳ የምትገኝ ቤተክርስቲያን ናት። ከዛ በመቀጠል ግን ስለተሰሚዋ ትባላለች። ስለተሰሚዋ የሚሉት ስለታቸውን የሰማች ቅጽል ስሟ ነው። ቂልጦ ሁሞሮ ቅድስት ማርያም ቤተክርስቲያን ነው የምትባል የነበረው መጀመሪያ ግን ህዝቡ እየመጣ ችግራቸው ስለሚፈታላቸው የለመኑት ስለሚያገኙ የጠየቁትን ስለሚመለስላቸው ስእለት ሰሚዋ ብለው ስሟን ቅጽል ስም አወጥተውላታል ማለት ነው። እና ሶስት ስም ነው ያላት ባጭሩ ማለት ነው። አካባቢው ያው የአንድ እምነት ብቻ ተከታይ ናቸው ያሉበት እና በነገስታት ዘመን የነበረ ማለት በጣም ብዙ አሁን እራሱ ወደ ሌላ እምነት የተቀየሩ ግን ክርስቲያኖች የነበሩ ካህኑ ታርደውበታል። እዚህ ቦታ ላይ ጊዮርጊስ ቤተክርስቲያን ነው። ሌላ አካባቢ አሁን ያሳዩ ነው የሚለው ሌሎች የነሱ የሌላ እምነት ተከታይም ቢሆኑ ቦታ እዚህ ቤተክርስቲያን እንደነበረ ይናገሩ ነበረ። እና ያ ቤተክርስቲያን ጊዮርጊስ ቤተክርስቲያን ነው። እና ባጭሩ ከዛ በኋላ ያው ሌላ እምነት ተከታዮች ሆነዋል። እንደውም የካህኑ የልጅ ልጆች ሁሉ አሁን አሉ ማለት የአባታቸውን መስቀል ራሱ አስቀምጠው እንደ ውርስ አድርገው የሚያሳዩበት አጋጣሚም አለ። እንግዲህ ኳላ የምትመለከቱን ቤተክርስቲያን ለመስራት በጣም ብዙ ዋጋዎችና መከራዎች ተከፍለዋል። በእርግጥ ለክርስቲያን መከራ መቀበል ብርቁም ድንቁም አይደለም፣ ምክንያቱም መከራ አዲስ ስላልሆነ ማለት ነው። በዚህ በመከራ ውስጥ ግን ያስደነቁኝን ሁለት ጽናቶች ልንገራችሁ። አሁን ላለን ክርስቲያኖች በእጅጉን እንማርበታለን። አንደኛው እንግዲህ ችን ቤተክርስቲያን ለመስራት እንቅስቃሴ የሚያደርጉ ሰዎች ነበሩ። አብዛኛው በመንግስት መስሪያ ቤቶች ውስጥ ተቀጥሮ የሚሰሩ ሰራተኞች ናቸው፤ የሃይስኩል መምህራን ሆስፒታል ላይ ባንክ ቤት ላይ የግብርና ሴክተር ላይ በተለያዩ ቦታዎች ላይ ብቻ የሚሰሩ ሰራተኞች ነበሩ እንጂ እዚህ ቦታው ላይ ምንም አይነት ተወላጅ ክርስቲያን የለም። እነሱ ናቸው እንግዲህ ቤተክርስቲያን ለመስራት እንቅስቃሴ ያደርጉ የነበሩት። ታዲያ እነዚህ ክርስቲያኖች ቤተክርስቲያን ለመስራት በሚያደርጉት ጥረት ውስጥ የመንግስት አካላት አልፈቀዱላቸው ነበረ። በመጨረሻ ይህን እንቅስቃሴያቸውን አጥብቀው ሲቀጥሉበት፣ የእነርሱ አጸፋዊ ምላሽ እነሱን እስር ቤት ውስጥ ማስገባት ነበር። እስር ቤት መግባታቸው አይደለም የሚያስደንቀው እስር ቤት ውስጥ ከገቡት መካከል አንደኛው ሊሞሸር ሶስት ቀን ብቻ ነበር የቀረው። ሶስት ቀን ዘመድ አዝማድ ተጠርቷል። ቤተሰብ ልጄ ሊሞሸርልኝ ነው ብሎ ዝግጅቱን ድግሱን እያጣጧፉ ሆኖ፣ ሚስትም ልሞሸር ነው ብላ ዝግጅት ላይ ነበረች። የጥሪ ወረቀት ሰው ሁሉ ጋር ደርሷል። ታዲያ ይሄ ሊፈጸም ሶስት ቀን ሲቀረው፣ ሙሽራው ግን የሚገኘው በእስር ቤት ነበረ። ታዲያ ይህንን መታሰር በሰሙ ጊዜ ቤተሰቦቹ ከዚህ ጭንቀት ለመውጣት ተሯሩጠው እርሱን ለማስፈታት ጥረት ያደርጋሉ። ከብዙ ንግግር በኋላ የህግ አካላት እርሱን ለመፍታት በአንድ ነገር ይስማማሉ። እርሱ ምንድን ነው ካላችሁኝ፣ እነሱ ያመኑበትና ያዘጋጁት ወረቀት ላይ ፊርማውን ፈርሞ ይውጣ የሚል ነበረ። በሰዓቱ ግን የእርሱ ምላሽ በፍጹም ይህንን አላደርግም፣ አልፈርምም አለ። ምክንያቱ የእሱ ምን እንደሆነ በአካል የሚገርመው እሱን ፎንቆ የሚባል አካባቢ ነው የሚኖረው። አግኞ ጠይቄው ነበርና ለምን እንደዚህ ያላደረግክም፣ ሰርግ አስጨናቂ ነገር እንደሆነ ይታወቃል በሚል ጠይቄው ነበረ። ምክንያቱም ያንን ባደርግ በሰዓቱ የእኔ ፊርማ አብረውኝ የታሰሩ ወንድሞች ላይ ብዙ ነገር ያመጣባቸዋል። የኔ መውጣት ብቻ ሲሆን የእነሱ መታሰር ነው አብዙታ ያስጨነቀኝ ነበር ያለኝ። በሰዓቱ ግን ለነርሱ የመለሰላቸው ሁለት ምላሾች ነበር። አንደኛው የዋስትና መብቴ ተከብሮ ሰርጌን ፈጽሜ ተመልሼ ልምጣና ልታሰር ያ ካልሆነ ደግሞ ሁለተኛው አማራጭ በህግ አካላት ታጅቤ የሰርግን ቀን ልፈጽምና ኋላ ላይ ተመልሼ ወደ ሰርግ እገባለሁ የሚል ነበረ። እነርሱ ግን በዚህ አልተስማሙም። እሱም ደግሞ እነርሱ ባመጡት ሐሳብ አልተስማማም። በዚህ መሀል ቤተሰብ ተጭንቋል። የህግ አካላት እንግዲህ ይህን ተብይተኛ ተመልከቱት እኛ ንፍታ ያያለው እርሱ ግን እንደዚህ ተሐሳብ ያመጣል አሉ። እንዲህ እየተባለ ቀኑ እየቆጠረ ሙሽራው ሰርጉን ለማድረግ የመጨረሻው አንድ ቀን ዋዜማ ላይ ደረሰ። በዚህ ሰዓት ላይ አሁንም ቤተሰብ ተጨንቋል። ከብዙ ንግግር በኋላ እንግዲህ እነርሱም ባሉት እርሱም ባለው ሳይሆን በእግዚአብሔር ፍቃድ፣ በእመቤታችን ረዳትነት ምንም ሳይደረግ ከእስር ቤት ወጥቶ ሰርጉን ፈጽሞ ተመልሶ ራሱ መጥቶ እስር ቤት ገብቶ ተቀላቀላቸው። ይህ በጣም ያስደነቀኝ ነገር ነው። ምክንያቱም የሰርግን በጣም አስጨናቂነት እናውቃለን። ሰው ተጠርቶ ዝግጅቱ ተዘጋጅቶ ሙሽራው የለም ማለት በጣም ከባድ ነገር ነበርና እርሱ ደግሞ ለነርሱ ሲል ያን ነገር ትቶት በእስር ቤት መቆየቱ በጣም አስደንቆኛለን እናንተም እንደምትደነቁበት እርግጠኛ ነኝ። ሽማግሌዎቹ ራሱ እዚህ ቤተ ክርስቲያን አሁን እናንተ ማይሌት እንደምትቆሙት በፊት ከብቶች ስንንመለዳበት ከብት ስናውልበት፣ ግን ማይሌት ይሰማ ነበር፣ ከበሮ ይመታ ነበር። ማይሌት ማለት ከበሮ ይመታ ነበር፣ አሁን ለሊት እንደምታደርጉት አይነት። በፊት ቤተ ክርስቲያን ከመተከሏ በፊት እዚህ ቦታ ከበሮ ይመታ ነበር እና ቦታዋ ያው የታቀደ ቦታ ስለሆነ እግዚአብሔር በፈቀደውና እግዚአብሔር በወደደው በሚወዳቸው እግዚአብሔር በፈቀደላቸው ቤተ ክርስቲያኗ እና ቤተ መቅደሳ እንድታነጽ ሆናለች ማለት ነው። ገዳሟ በተደጋጋሚ በጥቂት ጽንፈኞች ተቃጥላ የነበረ ሲሆን እንደገናም ደምቃ ተሰርታለች። ሁለተኛው በጣም ያስደነቀኝ ልንገራችሁ። ቤተክርስቲያን ለመስራት ባደረጉ ጥሪ የታሰሩ ክርስቲያኖች እንግዲህ ቤተክርስቲያን የሚገኘው ቂልጦ ላይ ነው። የታሰሩትን በሰዓቱ እዚህ ቂልጦ ነበረ። ከዚያ በኋላ ግን ነገሩ ከፍ እያለ ወደ ወራቤ ከተማ ይሄድና እዚያ እስር ቤት ይታሰራሉ። እዛ በእስር ቤት ውስጥም የተለያየ ዓመት ይፈረድባቸዋል። አንደኛው ላይ ወደ ዘጠኝ ዓመት ከምናምን ሌሎቹ ላይ ደግሞ ብዙሃኑ ላይ ወደ አምስት ዓመት አካባቢ እስር ይፈረድባቸዋል። ይሄ አይደለም አሁንም የሚያስደነቀኝ። በዚያ ውስጥ ዝማሬ ይዘምራሉ፣ ጸሎት ያደርጋሉ። እነርሱ በሆነባቸው ነገር አንዳችም አላማረሩም ነበረ። ታዲያ በዚህ ጊዜ ውስጥ ጸሎት የሚያደርጉባት አንድ ጠባብ ቤት ነበረችና ያችን ቤት በትልቁ ለመስራትና ቤተ ክርስቲያን ወደ ማድረግ ለማምጣት አሰቡ። እንግዲህ አስቡት፣ ታስረዋል። እስር ቤት ውስጥ ነው ያሉት። የታሰሩበት ምክንያት ቤተ ክርስቲያን ቂልጦ ላይ ለመስራት ባደረጉት እንቅስቃሴ እንደሆነ ቅድም ነግሬያቸዋለሁ። ሌላ ከተማ ላይ ደወራቤ ላይ በታሰሩበት እስር ቤት ውስጥ ቤተ ክርስቲያን ያስፈልጋል፣ ፈቃድ ይሰጠን፣ ምክንያቱም አንዱ ሰውን የሚያርመውና የሚያንጸው እንደዚህ መንፈሳዊ ተቋማቶች ሲኖሩ ነው በሚል በብዙ ንግግር ዲፕሎማሲ በመስራት እዚያ ቦታ ላይ ቤተክርስቲያን ለማሰራት ጥረት አደረጉ። በመጨረሻም ተሳክቶላቸው ሊጠይቋቸው የሚመጡትን ሰዎች በማስተባበር ቤተ ክርስቲያን አድርገው ሰሩት። በውስጡም የመድኃኔዓለም ጽላት እንዲገባ አደረጉ ማለት ነው። በጣም ይገርመኛል። እዚህ ቦታ ላይ ሽን ቤተ ክርስቲያን ለመስራት ተከልክለው መከራ ተቀብለው እስር ቤት ገብተው ፍርድ ሲወሰንባቸው፣ እነርሱ ግን ያንን በአኩቴት ተቀብለው በእስር ቤት እየዘመሩና እያመሰገኑ የሚገለገልባትን ጠባብ የጸሎት ቤት ወደ ቤተ ክርስቲያንነት በመቀየር የመድሃን ያለምን ጽላት በማስገባት ዛሬ ወራቤ እስር ቤት ውስጥ የሚገኘው ቤተክርስቲያን፣ እቺም ቤተክርስቲያን ለመስራት ብዙ ጥረት ያደረጉ ክርስቲያኖች በደረሰባቸው መከራ ወራቤ ላይ ታስረው በእነርሱ ጥረት በመከራ ውስጥ የተገኘ አንዱ ፍሬ ነውና ይህንን ታሪክ ስሰማ በጣም የተደነኩበት አንደኛው ነገር ነው። ሰኔ 2210 ከምሽቱ ሶስት ሰዓት አካባቢ ወንድማችን ዲያቆኑ የማርያም ወርቅ ነበረ። ከዛ ተነሱኑ እመቤታችን እኮ እዚህ ተገለጠች ምናምን ብሎ ይደንስና ሁላችንም ደነገጥ ነው። እውነት ለመናገር እና በጣም ነው የደነገጥ ነው። በካሜራም ተቀርጾ ነበር የተወሰነ እና በጣም ስሜቱ ከባድ ነበረ። ግማሹ ያለቅሳል፣ ግማሹ አንገቱን ደፍቶ ያዝናል። በጣም አለ አይደለ ደስታ አለ፣ ሀዘን አለ የደስታ ስሜት ሁለቱም የተቀላቀሉ እኔ ማነኝ እንዴት ነው የምትገለጠው የሚል አለ ምን የሚለውም በውስጣችን አለና ያ በጣም ታምራዊ ቦታ ናትና እዚህ ቦታ ላይ ያው እምነቷ እዚህ ቦታ ላይ ነው የሚመጣው ሁሉም ሰው የሚፈወሱበት ከካንሰር የሚድኑበት ልጅ ያላገኙ ሰዎች ልጅ የሚያገኙባት እዚህ ጋር ነው እምነቷን ወስደው የሚጠቀሙት በእምነትና በጸበሏ አለም አይድንም ያላቸው ህመሞች ሳይቀር ይፈውሳል ከነዚህ መካከል የጥቂቱን ምስክርነት እንሆ ብለናቸዋል። የማጸሪም ፊ ካንሰር ተብዬ ነበር እና እምነቷን ይዛል መታ ነበር ለአራት ወር የማያቋርጥ ደም ነበር የሚፈሰኝ። እሷ እምነቷን ሰጠችኝ። ወዲያው መታጠቢያ ቤት ገብተሽ አሁኑ ተቀቢ ብላ ይዛኝ ገባል። ተቀባ ትዕግስት ትባላለች። ትዕግስት ፍቃዱ መቤት የሰጠችኝ እህቴ ናት እና እምነቷን ተቀባው። ከዛ ሳልወጣ ነው ለአራት ወር የሚፈሰኝ ደሜ ከዛ ሳልወጣ ነው የቆመው። ከማርሽኝ ሀብት የለኝም፣ ገንዘብ የለኝም፣ ግን ደጅሽ ላይ ቆሜ መሰክራለሁ አልኩ። እውነትም ለምስክርነት አበቃችኝ እመቤቴ። በህልሜ አሁንም ቂልጦ ማርያም የሚል ነገር ተሰማኝ። እዛ መቤቴ ደንግጬ የተነሳሁ ሌሊት። ስነሳ ምን ነው ሲሉኝ፣ አይ ምንም ብዬ እመብርሃን ያ ቦታ የዛሬ ስንት ዓመት ያሳየሽኝ ታሪክ የሚፈታው አንቺ ጋር ከሆነ የዛሬ ዓመት ስመጣ ብቻዬን አልመጣም፣ ልጅ ይዤ ነው የምመጣው ብዬ ነገርኳት። ገጠመኝ ሆኖ 2010 የሄድንበት ቀን እመቤታችን የተገለጸችበት ነበረ በዘንባባዋ ላይ ሆኖ የተገለጸችበት ሰዓት ነበረ። የማርያም ምስክርነቱን ሰጥቶ ዞር ሲል ለአንድ አባት ማይኮን ሲሰጥ እሱ ዞር ሲል እንደ ድንገት ዘንባባ ላይ ታየች። ሁሉም ሰገደ። እኔም በሰዓቱ ማየት አቃተኛ እንዲ ብቻ ነው ቀና ብያየዋት። ውስጤ ፈራ፣ ተንቀጠቀጠ። ከዛ ተመልሰን መጣን። በወሩ ጸነስኩኝ። ዛን ጸነስኩኝ። ለማንም ለባለቤቴ ብቻ ነው መጸነሴን የነገርኩት። ተመለስኩኝና ቦታዋ ላይ ሄጄ ሱባኤ ሱባ ያያስኩኝ እዛም ላሉ አባት ነገርኳቸው። በዓመቱ ሴት ልጅ ወልጄ በሰባ ቀን ያው እንደ ቤተ ክርስቲያናችን ስርዓት ባይፈቀድም ለእነ የማርያም ነግሬያቸው ቤት አዘጋጁልኝና እንደኔ ሆኖ እኔ ነበርኩ ምስክርነቱን ሰጣለሁ ያልኩት ያው ሰባ ቀን ስለሆነ ክርስትና የሚነሳ በሰማኒያ ስለነበረ ማለፍ የለበትም ብዬ እንደኔ እኔን ሆኖ የማርያም ምስክርነቱን ሰጠልኝ። ቂልጦ ማርያም ምንሽ ናት? ምንሽ ናት? ልጄ አለማዊነት ወደ አለማዊነት ጠፍቶብኝ በጣም በእንባ ነበርኩና ሳየው እንደ ኤፎርት ሳይሆን በትልቁ ስዕለት ሰሚዋ ቂልጦ ማርያም፣ በቃ ልጄ እንግዲህ እዚህ ሄዶ ነው የሚፈታው ማለት ነው እናቴ ብዬ ስልክ ደወልኩ። ሙሌ አነሳልኝ እኔና ልጄ ብቻ ልጄ ብቻሽ አትሄጂም እዛ ምናልባት እንዲህ እንዲህ አይነት ከሞትንም ሁለታችን አብረን ሞታለን ብላ እሷን በመበስ ጠንካራ ናት። አብረን ሄድን። በዓል ነው እነሱ እየጨፈሩ፣ እኛ ደግሞ በውስጥ እየዘመርን ደረስን። እግዚአብሔር ይመስገን። ሲሄድ ቦታዋ በጣም በቃ ደስ ይላል። ሄድኩኝ፣ አነባሁ፣ ነገርኳት። ልጄ ለእኔ ሰተሽኝ ሞቶብኛል በዓለም ጠፍቷል። ገንዘቡ ምኑ አይታየኝም። እኔ ኑ ወደ አባቴ ብሩካን ወይም ከሚሉት አይደለም። ስለዚህ እኔ ደግሞ ፈጥሬው እንደገና ደግሞ ሊሞት አልፈጥረውምና እባክሽ ልጅሽ አድርገሽ ወለጅልኝ። ከዚህ በኋላ ኔ ልጅ አልለውም አልኳል። አነባሁኝ። እኔ ሀብቱን አልፈልግም። በራቁቱን ሀብተሽ እንደ ድሮ መንፈሳ ያልኪልኝ አልኳል። በቅድም በትንሽ ጊዜ ውስጥ ተመልሶ መጣ። ያን ጊዜም ያለታም እዛ ቤት ነበር። ብዙ ያስቸግረ እንደውም ያለት ከዛ ስንመጣ ቤቱን አሳምሮ ሳርጎሱ ሰው ምናም ተቀበለን። ትዝ ይለኛል ማታ ስንመለስ ከጉዞ ከዛም ቤት የረዳችን ጸበሏን ጠጠረት። ያን ሁሉ በጽጥታ አሸንፋ ዛሬ ላይ ክብርነት ሲሆን ወጥቶ ብኝ ይገባል። ሙሉ ሰው አረገችልኝ። አሞኝ ነበረ አሞኝ መድኃኔዓለም ሆስፒታል ገባሁኝ። ከዛ ኦፕራሰን ትሰሪያለሽ ተባልኩኝ። ሰባስምስት ፐርሰንት መግብ በወድሻ አለ በማህፀንሽ፣ ያንን በኦፕሮሲ ነው የምናወጣው አሉኝ። ቀጠሮ ያስኩኝ አራት ሰዓት ላይ ያሉኝ፣ እኔ ቀደም ብዬ ሁለት ሰዓት ላይ ሄድኩኝ። እዛ ሄድኩ ከዛ ዘ ስገባ እነርሷ ድልኮስ ልታደርግልኝ ስትል ደንብ ያለ ድልቆሱ ማለት ነው። ከዛ እሳቸው እማሆ የድሳ ጸበላኩል አንተዋወቅም እንዴት እንደላኩልኝም፣ በጣም ተአምር ነው የሚሆነው። እኔ እና እሳቸው ጭራሽ አንተዋወቅም። ከዛ ያ ፀበል መጣልኝ። ፀበሉ እሳቸው ጋር የሄደችው የወንድሜ ሚስት ጎረቤት ቤት ነበረች። ከዛ እሷ ይዛ መጣች። እስቲ ሽንት ቤት ግቢ አለች። ከዛ ሽንት ቤት ገባሁ። ሽንት ቤት ስገባ ነጠላዬን አነጥፍኩኝ። ፀበሉን ማህፀንሽንም ታጠቢበት ጠጪውም አይዙሽ ብለውሻል አለች እሺ እንደዚህ አይነት ጸበል ማለት ከየት እንደመጣልኝ አልኩኝ፣ ውስጤ እነገርባት አልቅሽ ማለት ነው። ሽንት ቤት ውስጥ ነጠላይን አነጥፍኩት፣ ከዚያ ጸበሉ ማህፀን የምታጠብኩበት ጠጣውኝም። ከዚያ ተኛው። መልሶ ድልኮ ሲ እንትን ሲል ገባ፣ መርፌው ማለት ነው። ምንም አላቸገረም፣ ገባ። ከዚ አራት ሰዓት አምስት ሰዓትን እንጃ ምንም አይነት ህመም የለኝም። የወንድሜ ሚስት ቤት ሄዴ፣ እሷ ደርሳ አሰመጣኝ። በቃ ሰውነቴን ሳዳምጠው ሙሉ ጤነኛ ነኝ። ለምን ነበር የሚያመኝ ብዬ ሁሉንም ሳዳምጥ ማለት ነው። ሲጀምረኝ ከእግሬ ነው የሚጀምረኝ፣ ማቃጠል ሞላ ሰውነቴ ነው የሚነደው። ከዛ ልጆችም አሳዳጊ ነበርኩኝ። ለማንኛውም እስኪ ሶስት ቀን ልይሽ አለኝ ዶክተሩም። ከዛ ማለት ነው በሶስት ቀን ታልተሻለሽ በመድሀኒትሽ እና ታልተሻለሽ በቃ ትሰሪያለሽ አለኝ። እኔ ፀብሩን ተጠጣ በኋላ ጭራሽ አያመኝም። ሶስት ቀን ያው እዚያው አልጋውን ይዤ ስነበትኩኝ፣ የኪዳ በአስራ ሶስት ገባ ወደ ወንድሜ ቤት ሄድኩኝ ከዛ በቃ መልሶ በአስራ ስድስት ሲያውኝ መለሰው ምንም አይነት በሽታ የለብኝም ምንም የለም አሉ ተደናገጡ፣ ዶክተሮች ማለት ነው እንደ እንደዚህ ሰባ አምስት ፐርሰንት መግል ነበራት እንዴት ነው ነገር እያሉ እየተቀያየ ዋዩት ማህፀነ ስፔሻሉን መጣ። አላመናቸውም እና እኔም ልየው አለ አየው። እንደገና ሲያይ ምንም አይነት ነገር የለም ለማንኛውም አለና መድኃኒቱን ሰጠኝ። ዘመሪያን መድኃኒት እያወጥኩኝ አስራ አምስት ቀን ቆየሁ። በአስራ አምስት ቀን የተመልሽ ሲመጣ ተመልሰች ነይ አለኝ። ተመልሽ ሲመጣ በቃ ኖርማል ነኝ ምንም አያመኝም። ወደዚች ገዳም መሄድ ለምትፈልጉ በእነዚህ ቁጥሮች በመደወል መረጃ ማግኘት ይችላሉ። ነገር ግን ሁላችንም በጋራ የምንሄድበትና በየዓመቱ የማይቀር አንድ ጉዞ አለ ሰኔ ማርያም ወደ ቂልጦ ማርያም